ሞሳድ እና ሲአይኤ ኢራን ላይ የከፈቱት የጨለማ ጦርነት ከመጋረጃው ጀርባ ያለው የዘመናት ሴራ ሲጋለጥ ሞሳድና ሲአይኤ ቀምረውት ያልተጻፈ ያልተባለ ያልተነገረ ብሎም ያልተደረገ አንዳች ነገር አልሆነም። ሁለቱ አደገኛዎች ለዓመታት ሲዘጋጁና ሲቀምሩ ከርመው በአንድ ሌሊት ኢራንን የአየር ክልሏን መከላከል የማትችል መሪዎቿን መጠበቅ የተሳናት፣ ህዝቧን የማትታደግ ተኳሽና ተተኳሿን ያጣች አድርገዋት ነበር። ሁሉም ነገር የጀመረው ግን አሁን አልነበረም ከዓመታት በፊት አስቀድሞ እንጂ። ሰላም የተወደዳቸው የሰሞንኛ ቤተሰቦች በድብቅ ሞሳድና ሲያይ ሲቀምሩት የከረሙት ድንቅ የጨለማ ጦርነት አሁን በይፋ መገለጥ ጀምሯል። እኛ ደግሞ በዛሬው ጥንቅራችን የሁለቱን የስለላ ድርጅቶች ታምራዊ የሚስጥራዊ ጥቃቶችን እንዳሰሳለን። የማይታመኑ ድብቅ ሁነቶችን እንቃኛለን። እስከ መጨረሻው ከኛ ጋር ከዘለቃችሁ የማትጠብቋቸውን የሞሳድ ድንቅ ጀብዶዎች ትሰማላችሁ። አብራችሁን ቆዩ። ሞሳድና ሲአይኤ ከአስር ዓመት በፊት የቀረጹት የቀለጠ የጦርነት ጨዋታ ሁለቱ ሀገራት ማለትም እስራኤልና ኢራን ለተከታታይ አስር ዓመታት በድብቅ ሲፋለሙ ቆይተዋል። ስውሩ ፍልሚያቸው ደግሞ በአደገኛ ሰላዮች፣ በድብቅ ገዳዮች፣ እንደ ሐማስና ሂዝቦላ ባሉ በተወካይ ተዋጊ ሚሊሻዎች የቀለጠ ብሎም በአደገኛ የስለላ ድርጅቶቻቸው በታገዙ ዘመናዊ የሳይበር መሳሪያዎች የሚደረግ ስውር የቼዝ ጨዋታ ነበር። ይህ ስውር ጦርነት የተጀመረው በመጀመሪያ እስራኤልና አሜሪካ የኢራንን የኒውክለር ምኞት ለመስበር በድብቅ መስራት ከጀመሩ በኋላ ነበር። ከብዙ ሽኩቻና ስውር ጦርነት በኋላ አሁን ነገሩ ግልጽ ወደሆነ ግጭት ተቀይሮ መካከለኛውን ምስራቅ ወደ ትርምስ ሊያስገባ እየተንደረደረ ነው። የቀደመውም ሆነ ከአሁኑ የቀለጠ የቀለጠ ውጊያ ጀርባ ደግሞ ሞሳድና ሲአይኤ እጃቸው በረጅሙ አለበት። የጦርነቱ ጥንስስ ሞሳድና ሲአይኤ የጠለፉት የኢራን የኒውክሌር ጣቢያ ስውሩና አደገኛው ጦርነት የተጀመረው በጥር ወር 2010 እንደ ኤውሮፓውያን አቆጣጠር ነበር በወቅቱ በኢራን ናታንዝ የዩራን የዩራኒየም ማበልጸጊያ ተቋም ውስጥ አንድ ያልተጠበቀ ክስተት ተከሰተ። ናታንዝ የኢራን መመኪያ የሆነ የኒውክለር መርሃ ግብሯ ማስቀጠያ ዋና ምሰሶ የሆነ ተቋም ነው። ታዲያ በጊዜው ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የተወጣጡ ተቆጣጣሪዎች አሳሳቢ የሆነ ድርጊትን ተመለከቱ። ዩራኒየም ጋዝን ወደ ኒውክለር ነዳጅ ለማበልጸግ የሚጠቀሙትና ወሳኝ የሆኑት ሴንትሪፉጆች ከዚህ በፊት ታይቶ በማይታወቅ ፍጥነት እየተበላሹ ነበር። ኢነርጂ ኤጀንሲ ባለሙያዎች መንስኤውን ማወቅ አልቻሉም። ከነገሩ ጀርባ የረቀቀ ሴራ ነበረውና፣ ከአምስት ወራት በኋላ ደግሞ ኢራን ውስጥ ያሉ ኮምፒውተሮች ያለምንም ምክንያት መስራት አቆሙ። ኢራናውያን አሁን ነገሩን ጠረጠሩት። ቆይተው ደግሞ ነገሩ ከቀደመው የናታንዝ ሴንትሪፊጂዎች ጋር የሚያያዝ ሚስጥር እንዳላወቁ ጠላፊዎቹ ሁለቱም እክሎች እንዲፈጠሩ የተጠቀሙት ስታክስኔት የተሰኘ የኮምፒውተር ቫይረስ ነበር። ይህ አደገኛ ቫይረስ ታዲያ መረጃን ከመስረቅ ወይም ስርዓቶችን ከማስተጓጎል ባለፈ አካላዊ ውድመትን የሚያስከትል አደገኛ የኮምፒውተር ቫይረስ ነበር። ለዚህ ማሳያ ደግሞ ስታክስኔት በናታንዝ የሚገኙ ስስ ሴንትሪፊውጆችን ኢላማ በማድረግ ከቁጥጥር ውጭ እንዲሽከረከሩ በማድረግ እንዲሰባበሩ ማድረጉ ነው። ይሄ በዓለም የመጀመሪያው የዲጂታል አጥቂ መሳሪያ ደግሞ ሆነ ተብሎ ኢራንን በማጥቃት ለመሰባበር የአሜሪካው ሲአይኤ እና የእስራኤል ሞሳድ በጋራ የፈጠሩት ነው። በወቅቱ አስደናቂው የኮምፒውተር ቫይረስ ኢራን ላይ አንድም ጥይት ሳይተኮስ የኒውክለር መርሃ ግብሯን ለማበላሸት ታስቦ የተሰራ ነበር። ይህ ተአምራዊ የሳይበር ጥቃት ታዲያ የሁለቱ ሀገራት ወደ ለየለት ጠላትነት የገቡበት ወሳኝ እጥፋት ሲሆን፣ የሁሉም ነገር መነሻ ነው ማለት ይቻላል። ከቴህራን ግምጃ ቤት በረቀቀ መንገድ የተዘረፈው ሰነድ ስታክስኔት፣ ድምፅ አልባው አውዳሚ፣ ለአስርተ ዓመታት የዘለቀው ሚስጥራዊ ዘመቻ አንድ አካል እንጂ ብቸኛው ግን አልነበረም። ሌላ ተአምራዊ የሰነድ ዝርፊያም ተደርጎ ነበር በሞሳድና በሲአይኤ። እስራኤል የኢራንን የኒውክለር መርሃ ግብር እንደ ህልውና አደጋ ስትመለከት ቆይታለች። የኒውክለር ጦር መሳሪያ ያላት ኢራን ክልሉን ልታናጋ ብሎም ህልውናዋን አደጋ ላይ ሊጥል ይችላል ብላም ትሰጋለች። ለአመታት ታዲያ የእስራኤል ወሳኝ ስትራቴጂ ሞሳድ የሚመራውና በጸጥታ በሚካሄዱ ብሎም በቀላሉ ሊካዱ በሚችሉ ሚሽኖች ላይ የተመሰረተ ነበር። በእስራኤል በኩል በወሳኝ መረጃ ሰጪዎችና ትክክለኛ ጥቃቶች የኢራንን ንብረቶች ኢላማ ሲያደርጉ፣ ኢራን ደግሞ በፍልስጤም፣ ሊባኖስ፣ በኢራቅ፣ በሶሪያና በየመን በሚገኙ ታጣቂ ቡድኖች አማካኝነት የራሷን ተተኳሾች በመጠቀም ምላሽ ስትሰጥ ነበር። ነገር ግን በ2018 የእስራኤል ዘመቻ አስገራሚ ለውጥ አሳየ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞሳድ ከቴህራን መጋዘን በአስር ሺዎች የሚቆጠሩ ሰነዶችን ማግኘቱን አስታወቀ። እነዚህ ሰነዶች ኢራን በ2015 ከዓለም አቀፍ ኃይሎች ጋር የኒውክለር ስምምነት ከመፈራረሟ በፊት የኒውክለር ጦር መሳሪያ መርሃ ግብሯን ለመደበቅ ያደረገችውን ጥረት ያሳዩ ነበሩ። በቀድሞው የሞሳድ ኃላፊ ንግግር መሰረት ደግሞ እስራኤላውያን ያልሆኑ ሰላዮች ይህንን ደፋር ስርቆት እንደፈጸሙትና እነዚህ ሰላዮች በኢራን ዋና ከተማ እምብርት ውስጥ የሚገኙ ብሎም ከፍተኛ ጥበቃ የሚደረግላቸውን ግምጃ ቤቶች ሰብረው በመግባት ነበር ሰነዱን ያገኙት። የዚህ መረጃ መዘረፍ ደግሞ ኢራን የኒውክለር ምኞቷን እንደማትተው ብሎም ልትታመን እንደማትችል እስራኤል የተረዳችበት ነበር። ተከታታይ አጠራጣሪ ስውር ጥቃቶች። በ2020 ስውሩ ጦርነት በይፋ መገለጥ ጀመረ። በዚህም በዛው ዓመት በሐምሌ ወር በናታንዝ በሚገኙ የሴንትሪፊውጅ መገጣጠሚያ ፋብሪካ ውስጥ ፍንዳታ ተከስቶ የኢራንን ኒውክለር የማበልጸግ አቅም ቁልቁል ደፈቀው። ቴህራን ወዲያውኑ እስራኤልን ወቀሰች። ከአራት ወራት በኋላ ደግሞ በአሜሪካዊ የስለላ ድርጅት ሲአይኤና በሞሳድ ትብብር የኢራን ስውር የኒውክለር ማብለያዎች ዋና አቀናባሪ እንደሆነ ለረዥም ጊዜ ሲታወቅ የነበረው ከፍተኛ የኢራን የኒውክለር ሳይንቲስት በርቀት መቆጣጠሪያ ማሽን ጥቃት ደርሶበት ተገደለ። ኢራንን በድጋሚ እስራኤል ለዚህ ግድያ ተጠያቂ አደረገቻት። በሚያዝያ 2021 ደግሞ ናታንዝ ሌላ ድብደባ ደረሰበት። ከዚህም በተጨማሪ ውስብስብ የሳይበር ጥቃት ደርሶበት ተቋሙ ላይ የኤሌክትሪክ መቆራረጥ አስከትሎ የኒውክለር የማበልጸግ ስራዎችን አቆመ። ኢራን አሁንም እስራኤልን ጥቃቱን በማቀናበር ከሰሰች። ኢራንም ከአምስት ቀናት በኋላ ሚያዝያ 16 ቀን 2021 ኢራን ዩራኒየምን ወደ ጦር መሳሪያ ደረጃ በሚጠጋ ማበልጸግ መጀመሯን ለዓለም አስታወቀች። ይህ ድርጊት ደግሞ ሀገሪቱ የኒውክለር መሳሪያ እንድትታጠቅ ፍንጭ የሰጠ ብሎም ሀገሪቱ ጥቃትን የመቋቋም አቅሟ ከፍ ማለቱን ያሳ የ ኩነት ነበር በቀጣይ ዓመት በ2022 ደግሞ የበለጠ አሳዛኝ ሁኔታዎች ተከሰቱ። ሁለት የኢራን ኒውክለር ሳይንቲስቶች በተለያዩ ከተሞች ውስጥ በሶስት ቀናት ልዩነት ውስጥ ተገደሉ። ኢራን ደግሞ ሳይንቲስቶቿ በእስራኤል ወኪሎች እንደተመረዙ ተናገረች። እነዚህ ክስተቶች ግን ለአመታት ከቆዩ ውዝግቦችና ሽኩቻዎች ጋር ተዳምረው የቴህራንን የኒውክለር ምኞቶች ሊያስቆሙ አልቻሉም። ይህም እስራኤልን እንዳታንቀላፋ አደረጋት። ከዚህ ሁሉ ሴራና ውስብስብ ተልዕኮ ጀርባ ደግሞ ሞሳድ ነበረ። የውጥረቱ መባባስና የለየለት ግጭቱ መጀመር በጥቅምት 2023 ሐማስ በእስራኤል ላይ በፈጸመው ጥቃት ከ1200 በላይ ሰዎችን ገደለ። ይህም የሰፊ ክልላዊ ቀውስን የቀሰቀሰ ሆኖ የበለጠ የሀገራቱን ውጥረትን በእጅጉ ጨመረ። የሐማስና ሌሎች የእስራኤል ተቃዋሚ ቡድኖች ዋነኛ ደጋፊ የሆነችው ኢራን በእስራኤል ከፍተኛ ትኩረት ተደረገባት። በ2024 ስውሩ ጦርነት ሚስጥራዊነቱን ሙሉ በሙሉ አጣ። እስራኤል በግልጽ የኢራንን የቧንቧ መስመሮች ኢላማ ያደረጉ ፍንዳታዎችን ፈጸመች። ይህም የሀገሪቱን የኃይል መሠረተ ልማት አመሰቃቀለው። በምላሹ ኢራን ከዚህ በፊት ታይቶ በማይታወቅ ሁኔታ በርካታ ሚሳይሎችንና ሰው አልባ አውሮፕላኖችን በቀጥታ ወደ እስራኤል አስወነጨፈች። ይህም ከወኪል ተዋጊ ኃይሎቿ ላይ ከነበራት ጥገኝነት ውጭ ወደ ቀጥተኛ ጥቃት መግባት የቻለችበት እውነት ነበር። ነገሩ ተባብሶ በጥቅምት 2024 ደግሞ ይባስ ብሎ እስራኤል የአየር ጥቃቶችን በመፈጸም የኢራንን ሚሳይል ማምረቻ ተቋማት ኢላማ አደረገች። ይህ ጥቃት ኢራን የኒውክለር አረሮች መሸከም የሚችሉ ሚሳይሎችን የማምረት አቅሟን ለጊዜው ሽባ አድርጎት ነበር። በኒውክለር ፕሮግራሟ ላይ ደግሞ ከፍተኛ ጉዳት ደርሶባት ነበር። ከዚህ ሁሉ ጀርባ ደግሞ ተአምረኛው ሞሳድ ነበር። ኢራንን የሰበረው የሰሞኑ የሞሳድ ስራ እስራኤል በሐምሳ ዓመት ገደማ ውስጥ ከባድ የተባለውን የጦር ዘመቻ አንበሳው ተነሳ በሚል መጠሪያ በሞሳድ አቀናባሪነት በኢራን ላይ ከቀናት በፊት ወስዳ ነበር። ከዚህ ዘመቻ እስራኤል እንደተለመደው ትኩረት ያደረገችው በኢራን ኒውክለርና የጦር ተቋማት ላይ ነበር። አጀማመሩ እንዲህ ነው። እስራኤል ሐሙስ ምሽት የጸጥታ ካቢኔዋን ለስብሰባ ትጠራለች። አጀንዳው ምንድን ነው ሲሉ፣ በጋዛ የታገቱብንን ዜጎች እንዴት ማስለቀቅ እንደምንችል ለመወያየት ተባለ። የእስራኤል ሚኒስትሮች ሳይቀሩ የሚያውቁት የስብሰባው አጀንዳ ይሄ ነበር። ስለ ትክክለኛው የስብሰባ አጀንዳ ቀድሞ የሚያውቁት ሦስት ሰዎች ብቻ ነበሩ፤ ጠቅላይ ሚኒስትር ኔታንያሁ፣ የሞሳዱ አለቃ ዴቪድ ባሬ እና የስትራቴጂክ ጉዳዮች ሚኒስትሩ ሮን ደርመር። ስብሰባው ሲጠናቀቅ ሁሉም በስብሰባው ላይ የተገኙት በመስማማት ኢራን ላይ እርምጃ እንዲወሰድ ፈርመው ወጡ። ለሚዲያ የተለያዩ መረጃዎች ተሰጡ። ኔታንያሁ ቤተሰባቸውን ይዘው የልጃቸውን ሰርግ ለመታደም በሚቀጥለው ሳምንት ወደ ገሊላ ይጓዛሉ የሚል ዜና ወጣ። ባርኔአና ድሬመርም የአሜሪካ ምልክተኛ የሆኑትን ስቲቭ ዋትኮፍን ለማናገር ወደ አሜሪካ ሊበሩ ነው የሚል መግለጫ ወጣ። ኔታንያሁና ትራምፕ በኢራን ላይ ስለሚወሰደው እርምጃ ተወያይተው አልተግባቡም ሁላ ተባለ። ኔታንያሁ ስለ ጉዳዩ ሲጠየቁ ውሸት ነውም አላሉም። ትዊተር ላይ ትራምፕ ለኢራን በስልሳ ቀን ውስጥ ስምምነት ላይ እንድትደርስ ያስቀመጡት ቀነ ገደቡ አልቆ ዛሬ ስልሳ አንደኛ ቀን ሆነው የሚሉ የጋዜጠኞች ትዊት ታየ። ይሄ ሁሉ ሲደረግ የነበረው ኢራንን አባብሎ ለማስተኛት ነበር። ኢራንም ሀገር አማን ብላ ተኛች። የእስራኤል የጸጥታ ኃላፊዎች ኢራን ላይ የሚደረግ ማንኛውም ኦፕሬሽን የዓመታት ዝግጅት ይፈልጋል ይላሉ። ይህንን የዓመታት ዝግጅት የእስራኤል መከላከያ ኃይል ከሞሳድ ጋር ተናቦ እንዲሰራ ሲደረግ ቆይቷል። ይህ ዝግጅት ከሚያካትታቸው ነገሮች መካከል በኢራን ውስጥ የእስራኤል ድሮን ማሰሻ ጣቢያዎችን መገንባትና የተለያዩ መሳሪያዎችን እንዲሁም የእስራኤል ኮማንዶዎችን ወደ ኢራን ማስገባትን ያጠቃልላል። ይህንን የሚያደርገው ደግሞ ሞሳድ ነው። ከርቀት በመቆጣጠሪያ የሚሰሩና ኢላማቸውን በሚገርም ትክክለኛነት መምታት የሚችሉ መሳሪያዎችን በኢራን ከመሬት ወደ ሰማይ በሚተኮሱ ሚሳይሎች ማስወንጨፊያ አካባቢዎች ሲተክሉ ከርመዋል። በግለሰቦች መኪናዎች ውስጥ የተለያዩ መሳሪያዎችን ሲያጠምዱ ቆይተዋል። እስራኤል የሐሙስ ዕለት የአየር ጥቃቷን ስትጀምር እነዚህ ቀድመው የተተከሉት መሳሪያዎች በሚገርም ፍጥነትና ኢላማ የመምታት አቅም የኢራንን የአየር መከላከያ ከጥቅም ውጭ ያደረጓቸው። ሁሉም ነገር የተከናወነው በርቀት መቆጣጠሪያ ነው። ከልካይ የሌላቸው የእስራኤል ጀቶች የኢራንን አየር ፈነጩባቸው። የዩራኒየም ማበልጸጊያዎች የሚሳኤል ጣቢያዎችና የኢራን የጦር አዛዦችን ተራ በተራ ደመሰሱ። ሌላው ቀርቶ ኢራን ወደ እስራኤል ኢላማ አስተካክላ ያስቀመጠቻቸውን ሚሳይሎች እዛው ኢራን ውስጥ ባዘጋጇቸው ድሮኖች ድምጥማጣቸውን አጠፏቸው። የእስራኤልን ዝግጅትና አቅም ለመገመት ካስቻለ ድና የምንችለው አንድ አስተያየት አለ። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ የተናገረው የእስራኤል ጥቃት እየከፋ የሚሄድ ነው የሚለው። ትራምፕ ለኢራን አንድ ምክር አቅርበዋል። በአንድ ወቅት የኢራን ኤምፓየር ማሳያ የነበረችው ሀገራችሁ ሙሉ ለሙሉ ከመውደሟ በፊት እጅ ስጡ፣ የሚል ካልሆነ ደግሞ ሲአይኤና ሞሳድ ስራቸውን ይቀጥላሉ እንደማለት። ሆኖም ግን ኢራን የምትበገር አይደለችም። የተወደዳችሁ የሰሞነኛ ቤተሰቦች ለዛሬ ያሰናዳንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም